የከበረ ማዕድናት ንግድ በኢትዮጵያ ምርት ገበያ በኩል እንዲመራ ዝግጅት መጠናቀቁ ታውቋል። የኢትዮጵያ ማዕድን ሚኒስቴር አትራፊ የሆነውን የኦፓል፣ ኤመራልድን ጨምሮ የከበሩ ማዕድን ንግድን በኢትዮጵያ ምርት ገበያ በኩል ለማስፈጸም ዝግጅት ማጠናቀቁን አስታውቋል። የስትራቴጂካዊ እቅድ በከፍተኛ ደረጃ እየተንሰራፋ ያለውን ሕገወጥ ዝውውር ለመግታት እንዲሁም የከበሩ ማዕድኖች የሚገኘውን የውጭ ምንዛሬ ገቢ ለማሳደግ ታስቦ የተወሰደ ነው ተብሏል። የማዕድን ሚኒስቴር ሀብታሙ ተገኝ ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ላይም በከበሩ ማዕድኖች ገበያ ላይ ለረጅም ጊዜ የቆየውን ሕገወጥ ሽያጭና ዝውውር ችግር በብሔራዊ ኢኮኖሚ ላይ ከፍተኛ ጉዳት እያደረሰ መሆኑን ገልጸዋል። እንደ ቡናና ሰሊጥ ካሉ ዋና ዋና ኤክስፖርት ሸቀጦች በተለየ ወርቅ በብሔራዊ ባንክ ብቻ ሲገዛም የከበሩ ማዕድናት ደግሞ የተደራጀ የግብይት ስርዓት ባለመኖሩ ለሕገወጥ ገበያ ምቹ ሆኗል ሲሉ ገልጸዋል። ሚኒስትሩ በጌጣጌጥ ማዕድን ቁፋሮ ውስጥ ትልቁ ችግር የግብይት ስርዓቱ ነው በማለት እንደ ቡናና ሰሊጥ ሁሉ የከበረ ማዕድናትን በምርት ገበያ መድረክ ላይ እንዲገበያዩ እየሰራ ነው ብሏል። ሚኒስትሩ ከሁሉም ዩኒቨርሲቲ ጋር በመተባበር የንግድ ስትራቴጂዎችን የአሰራር መሳሪያዎችን፣ እንዲሁም የድንጋይ መቁረጥንና ማጥራት ደረጃዎችን ያካተተ አጠቃላይ ግብይት ስርዓት ነድፎ ጨርሷል። በተጨማሪ በመላ ሀገሪቱ የሚገኙ ወደ አርባ የሚጠጉ የጌጣጌጥ ማዕድናት ካርታ የማዘጋጀት ስራ በዚሁ አመት ይጠናቀቃል ተብሎ ይጠበቃል። የኢትዮጵያ ምርት ገበያና የማዕድን ሚኒስቴር ትብብር እንደ አውሮፓውያን አቆጣጠር በ221 በተፈረመም የመግባቢያ ሰነድ የተጀመረ ሲሆን ስትራቴጂካዊ ማዕድናትን ዘመናዊ በሆነ መንገድ ለመገበያየት ያለመ መሆኑ ተጠቁሟል። የትብብር ግልጽነትን ለመጨመር ሕገ ወጥ ንግድ ለመቀነስና ለኦፓል፣ ለኤሜራልድ፣ ለታንታለም እንዲሁም ለቦታሽ ዓለም አቀፍ ንግድ ለማመቻቸት ይረዳል ተብሎ ይጠበቃል።